ፍቅር መዛቲ ናይ ቅድስት ቤተ ክርስቲያን ስመ ማርያም ጽዮን ወላኣለም ኣለ እናመሰግናለን። የቅርታ ባለቤት አባታችን ኢየሱስ ክርስቶስ ለዚህ ሰዓት ስላደረስክን እናመሰግናለን። ለዓለሙ ሰላም ለእኛም ልጆች ለፍጡሮች መረጋጋትን ለምድርታ በረከት ያደለልን ሁሉን የምትይዝ ጌታ ሆይ እንለምንሃለን፣ እንማልድሃለን። በመላው ሌሊት እንደጠበከን ወደ ቀደመው ብርሃን ዳግመኛ እንዳደረስከን በሚመጣውም ሌሊት ጠብቀን። ፍቅርን ያለ ኃጢአት በሰርግና በሌሊት ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወዝደው ሀዘን አድንን። ከአመፀኛ እና ከሀሰተኛ ሰው ጠብቀን። ሰው እንደ መሆናችን የበደነውን የተሰውረውን ይቅርበል፣ አንተ እግዚአብሔር ሰው ወዳጅ ነህና በአንድ ልጅ በርሱ ያለ ክብር ጽላንት ይገባል። ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ እስከ መቼ ፈጽመ ትረሳኛለህን? እስከ መቼ ፊትህን ከኒ ትመልሳለህን? እስከ መቼ በነፍስ የያዘን እኖራለውን? እስከ መቼ የልቤው ጊዜ እየተጨነቅብኛለችን? እስከ መቼ ጠላቶች በእኔ ላይ ይታበያሉን? አቤቱ አምላኬ የተመልከተ ስማኝ። ለሞት እንዳያንቀላፉ ዓይኖችን አብራቸው። ጠላቶች አሸነፍ ነው እንዳይሉ የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነት ታመንኩ፣ ልቤም በማዳነ ደስ ይለዋል። የረዳኝ እግዚአብሔርን አመሰግነዋለሁ። ለሉን እግዚአብሔርን ስምን መዘምር አለው። የስጦታ መጀመሪያ ኢየሱስ ክርስቶስ ሆይ የዓለምን ኃጢአት የምታደርግ የእግዚአብሔር በግ አንተ ነህና ይቅርበለን በአባትህ በጥበው መስፈርት ከሰማይ ወርዳሃልና አንተ የፈጠርከ ማጅ ተለዋጭ የሆነ ፍጥረትን ታደን ዘንድ በንፋስ ክንፍ የሚሄዱትን መላይ ረቂቃንን የሚያገለግሉትን የእሳትን በልባል የሚያደርጋቸው ምድር አይቶ እንድትንቀጠቀጥ ያደርጋታል። ተራሮችም ይዳስሳቸዋል፣ ይጨሳሉ። ዓለምን ያስካንተ አምላካችን እግዚአብሔር ሆይ በስጦታ መንፈስ ወገኖችን አድናቸው። አቤት አምላካችን ሆይ በስጦታ መንፈስ ወገኖችን ደስ አሰኛቸው። ጭቁን ነገር የምታቀል የተቸገረውን የምትረዳ አንተነህ የሐዋርያት ጌጣቸው የነዳያን ገንዘባቸው ተስፋ ለቱ ሰዎች ተስፋቸው ሙታንን የምታነሳቸው ኢየሱስ ክርስቶስ ሆይ ለአብ ኃይሉ ጥበቡ የምትሆን አንተን እናመሰግናለን ዛሬ ዘዘውትርን በዘላለም ዋሚን። አቤቱ ጸሎቴን ስማ፣ ጩኸቴም ወደ ፊትህ ይድረስ። በመከራዬም ቀን ፊትህን ከእኔ አትመልስ። ጆሮን ወደ እኔ ያዘንብል፣ በጥራው ቀን ፈጥነ ስማኝ። ዘመኑ እንዳልና አጥንቶችም እንደሳር ደርቀዋልና፣ ተቀሰፍኩ ልቤም እንደሳር ደረቀ። ኤል መብላት ተረስቶኛልና፣ ከጩኸቴም ድምፅ የተነሳ ስጋ በአጥንቶቼ ላይ ተጣበቀ። እንደ ሜዳ አህያ ሆንኩ። ሌሊትም በሆና ቤት እንዳለ እንደ ጉጉት ሆንኩ። ጠላቶች ሁልጊዜ ይሰርቡኛል፣ የሚያሳድዱ ይተማማሉብኝ። አመድን እንደልቅም ያለውና መጠጤን ከንበ ጋር ጠጥች ያለውና ከቁጣ መቅሰፍት የተነሳን ተጥለኸኛልና፣ ዘመንም እንደጥላለፈ እኔም እንደ ሳር ደርቅ ያለው። የሚመጣ ትውልድ ተጻፈች፣ የሚፈጠር ህዝብ እግዚአብሔርን ያመሰግነዋል። ከሰማይ ሆኖ መቅደሱን ተመልክተን እግዚአብሔር ከሰማይ የሆነው ምድርን ጎብኝታል። የእስረኞቹን ጩኸት ይሰማ ዘንድ የተገደሉት ሰዎች ያድን ዘንድ የእግዚአብሔር ስም በና ለዘላለም ይጸናል፣ ለዘላለም ይጸናል። አቤቱ ከክፉ ቀን መከራ ከጥፋት ሰዓት ታድነን ዘንድ፣ ከክፉ ሰራ ከጥፋት ሰዓት ታድነን ዘንድ፣ ከክፉ ሰዎች ተንኮል ከሀቂትም ከጽራት ያለበን መከራ አቤቱ አምላካችን በዚህ ሰዓት አድነን። አለመኒያ አለምን የራንተና አቤቱ አምላካችን ረዴት ድነት የሚገኝ ጌትነትህንም የተማጸነ ሁሉ ባሪያህን ዳዊትን ከክፉ ጦራይትን ከክፉ ጦርነት ዳንኤልንም ከአናብስት አፍ፣ ሶስናን ከረበ ኢሳኤልን ከባቢሎን ሰዓት ያዳንካቸው አቤቱ አምላካችን እኛን ከአላውያንና ከአመፀኛ ትውልድ አድነን። ነፍሳችንና ስጋችንን በቸርነት ጠብቅ። ቤተ ክርስቲያናችንን በምስጋና በጸሎት በቀናች ሃይማኖት ጠብቅ። መላካችን ወይቅር በለን አባታችን፣ በሰማይ የምትኖር ወደ ፈተና ታግባን ከክፉሉ አደነን እንጂ። ለሰይጣን ከመሸነፍ ከመዋረድም ከመውደቅ ማድንን። በየጊዜው በየሰዓቱ ሁሉ ያለ ድካም ያለ ሀኬት እናገለግል ዘንድርዳን በአንድ ልጅ በርሱ ያለ ክብር ጽላንት የገባል ከእርሱ ጋር ከመንፈስ ቅዱስ ጋራ ዛሬም ዘዘውትርም ለዘላለሙ አሜን። አቤቱ በማዕተት አትቅሰፈኝ፣ በመቅሰፍትህም አትገስጸኝ። ስለ ህንፃዎች ወግተውኛልና፣ እጆችን በላይ ላይ ክብደውበኝልና ከቁጣ ፊት የተነሳ ለስገድነት የለውም። ከኃጢአቴ ፊት የተነሳ ለጥንቶች ሰላም የላቸውም። ኃጢአቴ ከራሴ ፀጉር በስቷልና፣ እንደ ከባድ ሸክም በላይ ላይ ከብዶኛልና። ከስንፍና የፊት የተነሳ ጥንቶች ሸተቱ። በሰበሰው እጅግን ጎሰጎር ጎበጥሁ ሁል ጊዜም እንቅስቃሴ ይመላለሳለሁ። ነፍሴም ስልፍ ጠግባለች እና ለሥጋዬ እንደነሳጠው ታመምኩ፣ እጅግም ተሰቃየሁ። ከልቤ ማዘን የተነሳ እጮኻለሁ። አቤቱ ፈቃዴ ሁሉ በፊትህ ነው፣ ጩኸቴም ካንተ አይሰወርም። ልቤም ይደነግጥብኛል፣ ኃይሌም ተወኝ፣ ዓይኖችም ብርሃን ፈዘዙብኝ። ወራጆቼ ባልንጀሮቼ ባላጋራ ሆን ከበው ደበደቡ፣ ዘመዶችም ተስፋ ቆርጠው ተለዩ። ነፍሴም የምሻት በረቱብኝ በረቱብኝ መክሬን የሚፈልጉ ከንቱ ተናገር ሁልጊዜ ያጠፉ ዘንድ በሽንጋ ላይ ይማከራሉ። የግን እንደማይሰማ ደንቆሮ አፉን እንደማይከፍት ዲዳ ሆንኩ። እንደማይሰማ ሰው ባፉ መናገር እንደማይችል ሰው ሆንኩ። አቤቱ በአንተ ታምኛለሁና አቤቱ አምላኬ አንተ ስማኝ። ጠላቶቼ መዘባበቻ አታድርገኝ ብያለሁና ግሬም ቢሰነካከል በእኔ ላይ ብዙ ነገር ይናገራሉ። እኔን ሲገፉ ዘንድ አቆስሉኝ። ቁስሌም ሁልጊዜ በፊት ነውና በደሌን እናገራለሁ። ስለ ኃጢአቴ እተክዛለሁ። ጠላቶች ያው ናቸው። ይበረቱብኛል። በመፀም የሚጠኑ ብዙ በበጎ ፋንታ ክፉን የሚመልስልኝ ጽድቅ ስለተከተልክ ይከሱኛል። እንደ ርኩስ በድን ወንድሞቻቸውን ጣባ ቤቱ አንተ ትጣለኝ፣ አምላኬ ከኔ አትራቅ። አቤቱ የመድኃኒት አምላክ ወይ ለመርዳት ፍጠን። ሁሉን የምትይዝ እግዚአብሔር ወይ እንለምንሃለን፣ እንማልዳለን ለታመሙት አባቶቻችን እናቶቻችን፣ ወንድሞቻችን፣ እህቶቻችን ህፃናቶችንም ጨምሮ ሕይወታቸውን ስጣቸው። የደዌ መንፈስን ማርቅላቸው፣ ደዌን ሁሉ፣ ህመም ሁሉ ከነሱ አሳርፍ አቤቱ። ይቅርታ ፈጥኖ ይደረግልን። ነፍስን የምታደን ስጋን የምታደን ስጋ ወደማ ሁሉ የምትጎበኛ አንተነ፣ በርኩሳን መናፍስት የሚጨነቁትን ነፃ አድርግ። የተጨነቀችውን የተቸገረችውን ሰውነት ፍጹም ረፍት ሰጥተህ አሳርፍ። ደዌን ሁሉ ከዚህ ቤት አስወጥተህ ስደድ። ከየራሳችን የቁራንጅነት ድዌ ያርቅ። ፍጹም ደህንነትን ስጠን። በአንድ ልጅ በእርሱ ያለ ክብር ስላን ተገባል ከእርሱ ጋራ ከመንፈስ ቅዱስ ጋር ዛሬም የምዛ ዘወትርም ለዘላለሙ አሜን። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት ኃጢአቴን ደምስስ። ከበደሌን ፈጽመህ እጠበኝ፣ ከኃጢአት የማንጻኝ። እኔ በደሌን አውቃለሁና፣ ኃጢአቴ ሁልጊዜ ከፊትህ ነው። አንተን ብቻ በደልኩ፣ በፊትህም ክፋትን አደረግሁ። በነገርም ትጸርቅ ዘንድ በፍርድህም ታሸንፍ ዘንድ እነሆ በኃጢአት ተጸነስኩ እናቴም በአመፃ ወለደችኝ። እና እውነትን ወደርግ የማይነገር ስቡር ስጦታ እናስታወቅኝ በሄርሶ ምርጨኝ ነፃ ማለው ጠባይ ከበረዶ ይልቅ ነጭ ሆናለሁ። ሐሴት እና ደስታ አሰማኝ። የጻድቃና አጥንቶች ደስ ይላቸዋል። ከአጤት የፊት መልስ በሌለ ሁሉ ይደምሰሳ ቤቱን ጽብብ ፈጣድልኝ። የቀነው መንፈስ በውስጤ አድስ። ከፊትም አትጣለኝ፣ ቅዱስ መንፈስም ከኔላ አትውሰድብኝ። ደስታና ማዳያን ስጠኝ፣ በፅን መንፈስም አጽናኝ መንገድን ለሀጣ አስተምራቸው ዘንድ ዝንጎቹ ወደ አንተ የመለሱ ዘንድ የመድኃኒቴ አምላክ እግዚአብሔር ሆይ፣ ከደም አድነኝ። አንደ አንድ በቴም በአንተ ጽድቅ ደስ ይለዋል። አቤቱ ከንፈሮችን ክፈት አፌን ምስጋናን ያውራ። መስዋዕትንስ ብትወድስ በሰጠሁ ነበር። የሚያቀጠሉ መስዋዕት ደስ ያሰኝም። የእግዚአብሔር መስዋዕት የዋህ መንፈስን ነው። የተዋረደውን የዋሁን ልብ እግዚአብሔር አይንክም። አቤቱ በውዴታ ጽዮንን ሰማምራት የኢየሩሳሌም ቅጽሮች ይታነጹ። የጽርቁን መስዋዕት መባውን የሚያቃጥሉ መሥዋዕት በወደድ ጊዜያን ጊዜ በመሰዋለ ፍሬዳዎች ይሰዋሉ። አቤቱ ምረት ፈጥኖ በላችን ላይ ትደረግ። የፊትን ብርሃን በሰውነታችን ላይ የሚያድን ምረት ይምጣ። ደስ የሚያስቸርነት ይህ ገለጽ። አቤቱ ከክፉ ነገር ከሰተት ሁሉ ጠብቀን፣ እንደተናገርከው ተቀበለን። በእኛና ባንተ መካከል ሰላምን አድርግ። የበደለው ወደ አንተ መመለስ ይቻልሃልና ቁጥር በሌለው በቦታ ሁሉ እንሰግድልሃለን። ድካማችንን ትሸክማለህን ኃጢአታችንም ትታግሳለህ። አቤቱ አምላካችን እግዚአብሔር አንተ መሐሪ ነህ እና እግዚአብሔር ይጠብቀኛል፣ የሚያሳጣኝ የለም። በለመለመ መስክም የሚያሳድረኛል፣ በረፍታ ዘንድ አሳደገ። ነፍሴን የመለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትልምርኩ እነሱ ያጽናኑኛል በፊት የገበት አዘጋጅህልን በሚያሰቃዩ ሰዎች ፊት ለፊት ራሴን በዛ የተቀባ ጽዋሃም የተተረፈረፈ ነው። ያረካልም ምረት በሕይወቴ ዘመን ሁሉ ይከተለኛል። በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ እግዚአብሔርን አመስገኖች ቸር ነውና ምረቱ ለዘላለም ነውና የአማልክትን አምላክ አመስግኖት ምረቱ ለዘላለም ነውና የጌቶችን ጌታ አመስግኖት ምረቱ ለዘላለም ነውና እርሱም ብቻው ሁን ታላቅ ታምራትን ያደረገ ምረቱ ለዘላለም ነውና ሰማያትን በጥበቡ የሰራ ምረቱ ለዘላለም ነውና ምድን በኋላ ያጸና ምረቱ ለዘላለም ነውና ብቻውን ታላላቅ ብርሃናትን የሰራ ምረቱ ለዘላለም ነውና ለፀሐይ ቀንን ያስገዛ ምረቱ ለዘላለም ነውና ለጨረቃና ለከዋክብት ሌሊትን ያስገዛቸው ምረቱ ለዘላለም ነውና ከብኳራቸው ጋር ግብጽን የመታ ምረቱ ለዘላለም ነውና ስራይን ከመካከላቸው ያወጣ ምረቱ ለዘላለም ነውና። በጸናች በተዘረጋችም ክንድ ምረቱ ለዘላለም ነውና። የኤርትራን ባህር ፈጽሞ የከፈለ ምረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምረቱ ለዘላለም ነውና። ፈርዖንና ሰሬቱን በኤርትራ ባህር ውስጥ የጣለ ምረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ ምረቱ ለዘላለም ነውና። ከአለትዋን ያፈለቀ ምረቱ ለዘላለም ነውና። ታላላቅ ነገሥታትን የገደለ ምረቱ ለዘላለም ነውና፣ ጽኗን ነገሥታትን የገደለ ምረቱ ለዘላለም ነውና፣ የአሞራውያን ንጉሥ ሲሆንን ምረቱ ለዘላለም ነውና፣ የባሳን ንጉሥ ኦግን ምረቱ ለዘላለም ነውና፣ ርስት አድርጎ የሰጠ ምድራቸውን ምረቱ ለዘላለም ነውና፣ ለባሪያው ለእስራኤል ርስት አድርጎ የሰጠ ምረቱ ለዘላለም ነውና፣ እግዚአብሔር እኛን በመዋረዳችን አስቦናልና ምረቱ ለዘላለም ነውና ከጠላቶቻችንም እያድኖናልና ምሕረቱ ለዘላለም። የሰማይን አምላክ አመስግኑት ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑት ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑት ምሕረቱ ለዘላለም ነውና። ለአምላካችን ምስጋና ይገባል። ለአምላካችን ይገባለሁ ምስጋና ይገባል ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍን ላዘጋጀልን በየጊዜያቱና በየሰዓቱ ምስጋና። የአምላካችንን ክርስቶስን ይወለድሽልን፣ ንጽሄት ወይ ደስ ይበልሽ ንጽሄት ድንግል ሆይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ወደ ጌታችን ለመኝልን በእውነት ለሰው ወገና ሲበልሽ የኃጢአታችን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ድንግል የምትወኝ ንጽሕ ድንግል አምላካችን ፈጣሪ ይቅርታ ባለቤት በምሕረቱ በቸርነቱ በይቅርባይነቱ በአባትነቱ እንዳይለየ እና ከመለያየት ይጠብቅልን እኛ ልጆቹን ከመከራ፣ ከስቃይ፣ ከስደት፣ ከረሃብ፣ ከጦርነት፣ ከወረሺ በሽታ፣ ከድንገተኛ ሞት፣ ከከሳፊ ከከሳፊ ሰይጣን አምላካችን እግዚአብሔር ለሚጠባበቁ አምላካችን ምረቱን ቸርነቱን የላክላቸው ፈውሶቹ ባከበራቸው በመረጣቸው በደጋጎቹ በአብርሃም በይስሐቅ በያይቆ አጠገብ እያሳርፍልን ያዘኑትንም ያጽናናልን። በእስር ቤት ያሉት ያለበደላቸው እንዲፈቱ የአምላካችን ቅዱስ ፍቃድ ይሁንልን። በስደት ዓለም ለእንጀራ ብለው ምስራቅ፣ ምዕራብ፣ ሰሜን ደቡብ ያለው ስብስብ አድርጎ እንቅፋት ሳይመጣቸው መሰንገድ እንዲገቡ የአምላካችን ቅዱስ ፈቃድ

ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የተራ በመከራ ያሉትን ከመከራ ስ